እሺ የምናመልከው አምላካችን አላህ ይባላል። አላህ ብሎ ማለት ከስርጎ ነው፣ እውነት ከሆነ መልካም። አላህ አልኢላህ አልማዕቡድ ብልሐቅ በእውነት የሚመለከው ብቸኛው አምላክ ማለት ነው ትርጉሙ። አምላካችን አላህ ስብሐነ ወተዓላ የቀደሙትን ነብያቶች ሁሉ ሲልክ የነበረ አምላክ ነው። እነዚያም ነቢያቶች ሲሰብኩት የነበረ አምላክ ነው። አምላክ ባህርያቶች ምንድን ነው ከተባለው ወደዚያ ከመሄዳችን በፊት ነቢያቶች እንደሰበኩት ማስረጃ

እንግዲህ ነቢያቶች ሲጠሩት የነበረ አንዱ አምላክ አላህ ነው። እግዚአብሔር ተብሎ የተቀመጠው መጽሐፍ ቅዱስ ላይ እግዚአብሔር የግዕዝ ቋንቋ እንደሆነ ታውቂያለሽ። ይህንን ስያሜ የኢትዮጵያውያኖች ክርስቲያኖች ለአምላክ ራሳቸው የሰየሙለት የሆነ ስም ነው። እኛ የታዘዝነው ደግሞ ምንድነው ከተባለ አምላክ ራሱ ስሙን ይነግረናል እንጂ እኛ በራሳችን ስምን አናወጣለት። ገብቶሻል አይደል? እኛ ከራሱ ከአንደበቱ የነገረን ኢነኒ አነላህ ይላል፣ እኔ አላህ ነኝ። ላኢላሀ ኢላ አነ ከእኔ በስተቀር ሌላ ማንም አምላክ የለም ብሎ ስሙን ነግሮናል። ሻርላ እኔ ግን ያንን በራስ የተነስቼ ስሙን በየአገሩ እንደፈለግ ልናወጣለት አይገባም። ለምሳሌ ኢትዮጵያ ክርስቲያኖች እግዚአብሔር ይሉታል። ሌላ ዓለም ላይ ይህን ስም ያውቁታል ወይ? የሌላ ዓለም ክርስቲያን ቢባል የትም አይታወቅም። የአረብ ክርስቲያኖች፣ የፈረንጅ ክርስቲያኖች ጋር ብትሄጂ አምላክ እግዚአብሔር ነው ብትያቸው አያውቁትም። ይሄን ለምን በየአገሩ ሁሉም የየራሱን ስም አውጥቶ ይዘዋል። አምላክ ይሄ ጥሯል ከርት ስህተት ነው። የዓለም ሙስሊሞችን ግን ለምሳሌ የተለያየ ቋንቋ የተለያየ ብሔር ይኑሯቸው፣ አምላክ ማነው ነው ብታያቸው፣ አንድ ስም ይነግሩሻል። አላህ ነው ይሉሻል። ለምን ከተባለ ያን አምላክ በነቢዩ በኩል የነገራቸውን ስም ራሱን ይዘዋል። የአረብ ክርስቲያን የአረብ ሙስሊም ማነው አምላክ ብትይው፣ አላህ ነው የሚለው የኢትዮጵያ ሙስሊም አላህ ነው የሚለው የአሜሪካ ሙስሊም አላህ ነው የሚለው ነገር ግን የኢትዮጵያን ክርስቲያን አምላክ ማነው ብትለው፣ እግዚአብሔር ይልሃል። የአረብ ክርስቲያን እግዚአብሔር ነው ወይ አምላክ ብትብላችሁ ብትጠይቁት፣ አይደለም ነው የሚላችሁ። ምክንያት ማን ነው ነው የሚላችሁ። እንደውም አላህ ነው የሚለው የአረቦችን መጽሐፍ ቅዱስ። አሁን ከፍቼ ላሳይሽ ይችላለሁኝ። አምላክ አላህ ነው ነው የሚለው ከኦሪት ዘፍጥረት እስከ ራእይ ድረስ ሳሉሽ። አሁን ስለ ሙሐመድ ነቢው ሙሐመድ ልታስረጋኝ ትችላለህ? ይቻላል። ሙሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው። አላህ በቁርአን ላይ ሲናገር ቁል ማ ኩንቱ ቢድዕ ምን ርሱል ወማ አድሪ ማ ይፍዕሉ ቢ ወላ ቢኩም ኢላ ሙሐመድ ሆይ እኔ ነቢያት መጀመሪያ አይደለሁም በላቸው መጨረሻ እንጂ ማለት ነው። ከእርሳቸው በፊት የቀደሙትን ነቢያቶች አምላክ አላ ሲያስነሳ ቆይቶ በመጨረሻው ዘመን እርሳቸውን አስነሳቸው። ይህም በቁራ ላይ ሲመሰክርላቸው ይላል። ማ ካነ ሙሐመዱን አባ አሐድ ምን ርጃልኩም ወላክን ረሱል ላ ወካተመ ነቢይን ይላል። ነገር ግን እርሱ ሙሐመድ የእኔ የአላህ መልእክተኛ የነቢያቶችን መደምደሚያ ነው እያላ ይናገራል።

የማርያም ልጅ መሲሁ ለእስራኤል ልጆች እንዲህ አላቸው ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእስራኤላውያን የተላኩላችሁ መልእክተኛ ነኝ፣ ከእኔ በፊት ያለውን የተውራትን የሙሴን መጽሐፍ የማረጋግጥ የማልክድ ሲሆን ከእኔ በኋላ የሚመጣውንም መልእክተኛና ነቢይ ስሙንም ሙሐመድ ወይንም አሕመድ የተባለውን የማበስራቸው መኛላቸው ይላል። ያ ነው እና ነቢያችን ሰለላሁ አለይሂ ወሰለም ከነቢያቶች መካከል እንደ አንድ ነቢይ ናቸው። የቀደሙትን ያለፉትን ነቢያት መንገድ ለተውለድ ያደሱ ዘንድ አላህ በመጨረሻው ዘመን ያስነሳቸው ነብይ ናቸው። ከእርሳቸው በፊት አላህ ማን ልኳል ከተባለ፣ እነ አዳም፣ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ፣ እነ ዮናስ እና ዘከርያስ፣ እነ ዮሐንስ፣ እነ ዒሳ ወይም መሲሁ ኢየሱስ ክርስቶስ፣ እነዚህን ቀደሙትን ነብያት ሁሉ ልኳቸዋል። ይህን አላህ በቁርአን ላይ ሲናገር ብሏል

ይህ መጀመሪያ የነበረ እምነት ክርስቲያን ነው፣ ኦርቶዶክስ ነው ወይስ ሙስሊም ነው? መልካም እንግዲህ አምላክ በነቢያት በኩል የደነገገው አንድ ሃይማኖት እኔ ከትላንት ወደ ጀምሮ ያስገባኝ ያስገባኝ እያልኩ በአካውንት አታስገባኝም። በዚ ያገኘ ይሄ የጎደኛ ነው። መልካምሽ እንግዲህ አምላክ በነቢያት በኩል የደነገገው አንድ ሃይማኖት ብቻ ነው። ሁለትና ሶስት አራት ሃይማኖትን አልደነገገም በፍጹም ገብዛቸዋል።

አብርሃምን ሙሴን መሲሁን ወይም ክርስቶስን አዘጀባቸው የነበረውን ሃይማኖት እያለ ይናገራል። እያሱ የኢስላም አምላክ በነቢያት በኩል ለሰው ልጆች ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው ገብታቸዋል።

ያዕቆብ እንዲህ ልጆቹን አደራ፣ ሙስሊም ሁኑ ልጆቼ ብሎ ሰብኳቸዋል። ወያዕቆብ ያ በነየ ኢነላሃ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱ ሙስሊሙን ይላል። ያዕቆብ ለልጆቹ ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስላምን ብቻ ደንግ ደንግጎላችኋል አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። ከያዕቆብ ልጆች መካከል አንደኛው ዮሴፍ ነው። ዮሴፍ እምነቱ ምን ነበር? ዮሴፍ ምን አለ?

ሙሴና ህዝቦች ሙስሊሞች ነበሩ። ወቃለ ሙሳ ሊቀውሚ እንኩንቱ ማመንቱ ብላ ፈለ የተወከሉ እንኩንቱ ሙስሊሚን። ሙሴ ህዝቦቹ ሙስሊሞች እንደሆናችሁ በእርሱ በአላ ላይ ተመኳላቸው ይላል። ሙስሊሞቹ ታዳ ህዝቦቹ የሙሳ ህዝቦች ምንድንናሉ? ሙስሊሞች ነን ብለው ቃል በቃል ይናገራሉ። ረበና አፍሪ ዓለይና ሶብረን ወተወፈና ሙስሊሚን፣ ሙስሊሞች አድርገህ ግደልን አሉ ይላል። የሙሴ ህዝቦች የመጨረሻ ማንነት ቀስ ሐዋርያቶች፣ የመሲሁ ተማሪዎች፣ የክርስቶስ ተማሪዎች ቃል በቃል እኛ ሙስሊሞች ነን እያሉ ይናገራሉ። ምዕራፍ አምስት ቁጥር 111 ሱረት ልማኢዳ ላይ ምናለው? ሐዋርያቶች ወሽሐድ ቢአነና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችን እንመስክር አሉ ይላል። ያሰላ ሐዋርያቶች ቃል በቃል እኛ ሙስሊሞች ነና እና ለዚህ ነው አምላክ በነብያት በኩል አንድ ሃይማኖት የደነገገላቸው ከሰው ዘር ከመጀመሪያው ከአዳም ጀምሮ እስከ መጨረሻው ዘመን ነቢይ እስከ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ህዝቦች ሙስሊም እንዲሆኑ አዟል። ሙስሊም ብሎ ማለት ለአንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው፣ ሌላ አይደለም። እና ነብያቶች ሁሉ ለዚያ ለአንዱ አምላክ ታዛዦች ነበሩ። ያ አምላካቸው አንድና ብቸኛ ሆነ አምላክ ነው። በአንድነቱ ላይ ሦስትነት የለበትም፣ ብዜት የለውም። አምላክ አንድ ብቻ ነኝ ብሎ የሚናገር ነው። ያ አምላክ ዘለአለማዊ ህያው ነው። በህያውነቱ ላይ ሞትነት የለበትም። ስለ አንተ ኃጢአት ሞተልህ አምላክ ብሎ ሳቢ አምላክ አይሞትም። የአምላክ መለኮት ብቻ ነው ሁሌ ባህሪው። በመለኮትነቱ ላይ ሰውነት የለበትም። አምላክም ነች ሰውም ላይ ብሎ ሂሳብ የለም። እሱ አምላክ ብቻ ነው። የአምላክ ሀያና አሸናፊ ነው። በአሸናፊ ለሰው ልጅ ብሎ ተሸናፊ ችግር እዚህ ሁሌ ትማሪያለሽ፣ የሚያስገቡሽ ትማሪያለሽ። እስልምናን ለመቀበል ዝግጅ ነሽ? ሆነ እስኮ ተነስተቻ በደንብ ነው የምታስተምረኝ። ይሄ ልጆች እዚህ ጋር መተው ሻራ ይይዛሉ። ስናስተምር ሁሌ ይማራሉ፣ ይከታተላሉ። ችግር የለም። ግሩፕ ያስገቡሻል። ልጆች ሁሌ እንደተማሪ ያደርጉሻል። እሺ ካለች ልጅ አሽሃዱ አሽሃዱ አላ

ሉ አምና እነሆ አምነናል ላሉ ወሻሀድ ቢአነና ሙስሊሙን እኛ ሙስሊሞች መሆናችንን መስክር አሉ። ሙስሊም መሆናቸው የተመሰከረው በምንድ ነው ከተባለ በአንዱ በአምላካቸው በአላ በማመናቸውና በመለእክተኛው በመሲሁ በማመናቸው ይሄ ነው። ስለዚህ ሰዎች በዒሳ ዘመን በአንድ በአላህ ያምናሉ በዒሳ ወይም በኢየሱስ መልእክተኝነት ያምናሉ በዚህ የሙስሊምነት ማረጋገጫቸው ነበር ለዚህም ነው እኛ ሙስሊሞች መሆናችንን መስክር የሚለው ቃሉ መጨረሻ ላይ የሙስሊምነት ማስመስከሪያቸው በአንድ በአምላካቸው በአላህ በማመንና በመሲሁ በመልእክተኛነቱ በማመን ነበር አሁንም አላህ በዚህ ዘመን ምን አለ ፈአሚኑ ቢላሂ ወረሱሊ ወኑር ለዚ አንዘልና ይላል በእኔ በአምላካችሁ በአላህ እመኑ በላኩላችሁ መልእክተኛ በሙሐመድ እመኑ እያለ ይነግረናል። ያሸርለ እና ይህ ነው። ከላይ ያለችውን ልጅ ፎሎ አድርጊያት። ዚግራ ትባላለች። እስላማዊ ትምህርቶችን ታስተምርሻለች። እሺ ስምሽ ማን ነበር? ኦኬ። በእኔ ነው የሚያረጋት ይሄ ይህን አይደለምና፣ በእኔ ያረጋታለሁ። እሺ ስምሽ ማን ነበር? ይሰማሻል? ሰሊና፣ ሰሊና እሺ መቀየር ካልፈለግሽ ስሙ ችግር የለበት። መቀየር የምትፈልግ ከሆነ ደግሞ የአንቺ ምርጫ ቀይር ይሻልይሳሊጎደላችግርለበ ችግር የለው። ዚክራ እንትን ባያት አናግራትና በውስጥ አስተምሪያ ሰላም ጻፍልኝ። ሰሊና በዚህ ስጽፍልሽ ስላልሆነ ነው።

ወላይ ምን እንደሚመስል እንጀርስ እስካሁን አልሰማሁትም፣ ስሰማው አውቃለሁ። እሺ፣ የሆነች ጓደኛዬ አባት ሙቶ ክርስቲያን ነው፣ እና ቤተክርስቲያን ገባሁ ማለት የክርስቲያን ቀብር ደግሞ ውስጥ ገባደግ ሲቀበር ምናምን ታያለህ፣ እና እህቴ ከመጣ በኋላ ገባን ምናምን እንደዚህ ብዬ ስነግራት እንትን የሆነ እርግማኑ ወርዱ ይቻለ ምናምን አሉች ማለት ባለማወቅ ባደረጋችሁት ነገር አላህ ይጠይቃችሁት፣ ችግር የለም። ባለማወቅ ባደረጋችሁት ነገር አላህ ይጠይቃችሁ። አላህ በቁርአን ላይ ሲናገር ወለይሰ አለይኩም ጅናሁን ፊማ አኽጣቱም ቢሂ ወላኪን ማተአመደት ቁልብኩም ይላል። ሳታውቁ በሰራችሁ ስተት፣ በወንጀል በእናንተ ላይ የለባችሁም፣ ነገር ግን እያወቃችሁ ከልባችሁ አስባችሁበት ያጠፋችሁ ጥራት ከሆነ ነው ብላል። ስለዚህ ምንም የለባችሁም። እሺ